ሰላም ውድና የተከበራችሁ ያዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። ይህን ቪዲዮ ስታዩ ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በአዲስ ነገር መጥተናል ማለት ነው። እንግዲህ ስለ ቀነኒ ጉዳይ ሁሉንም እያነጋጋሪ የሆነ ብዙዎችን ያባላ ሰዎችን በሁለት በኩል እየከፈለ ሁኗል። አሁንም እንደቀጠለ ነው። ነገ እንግዲህ አዲስ ነገር ይኖረናል ብለን እናስባለን። ነገ የፍርድ ቤት ቀጠሮ ነገ ነው ማለት ነው እና የፍርድ ቤቱን ቀጠሮ በተመለከተ አዳዲስ መረጃዎች እየወጡ ናቸው። የአንዱ አለምና የቀነኒ ጓደኞች ምን አሉ የሚለውን ከዛ ውስጥም አንዱ ረቼ ተስፋዬ ነው። እሱስ ምን አለ? እንግዲህ ብዙዎቹ በእሱ ላይ ዘመቻ ከፍተዋል። እየሰደቡት ነው ምታውቀውን ለምን አታወራም እያሉ፣ ኒውኒማኛ፣ እነ ሮማን፣ የተለያዩ ሰዎች ማለት ነው ንክያ እየሰደቡት ነው ያሉት። ግን ርቼ የእነሱ ጓደኛ ቢሆንም እኔ በርቼ ላይ ልፈርድ አልችልም። ምክንያቱም ለምንድን ነው ካላችሁ እሱ ምን የሚያውቀው ነገር ይሆናል እየተባለ ያለው ነገር። ግን እሱም ለሁለተኛ ጊዜ እንግዲህ መልስ ሰጥቷል ርች ማለት ነው። ምንድን ነው የተባለው? ቀነኒና አንዷ ለምን ያገናኘው? እረች ተስፋዬ ነው ሁለቱን ያገናኛቸው ማለት ነው። መጀመሪያ ያስተዋወቃቸው እሱ ነው። ስለዚህ እሱ ስለነሱ ሁሉን ነገር ምስጢር ያውቃል። ለምን ለመናገር ዝም አለ እያሉ እንግዲህ እየወረዱበት ነው ያሉት። አንደኛ ይሄ ልጅ አስተዋወቀ እንጂ ቢያስተዋውቅም ታዲያ እንደዚህ አይነት ጥቃት አድርስ እንደዚህ አድርግ ብሎ አይደለም። እዚ ጋ እውነት መፍረድ ካለብን ማለት ነው እሱ ሬች ያስተዋወቀው ያው እንደ ማንኛውም ሰው ነው ያስተዋወቀ ብዬ ነው ማስበው። እንደ ማንኛውም ጓደኛ አስተዋወቃቸው እንበል እንጂ ይሄ ነገር ይመጣል ብሎ አይደለም። አባት ልጁን ሲድር ልጄን ይገላታል እንዲያደርጋታል ብሎ እኮ አይደለም የሚድረው ማለት ነው አይደለም። ጓደኛ አስተዋውቆ ይቅርና ማለት ነው። ለእውነት ብትፈርዱ ጥሩ ነው አንዳንዴ ማለት ነው። ምክንያቱም ይሄ ልጅ ምንም እነሱን ከማስተዋወቅ ውጭ ያወቀው ነገር የለም። ለምን ዝም አለ ነው? ባለፈው መልስ ሰጥቶ ነበር። በኦሮምኛ አቅርቤላችሁ ነበረ። የማታቁ ልትኖሩ ትችላላችሁ። ያለው ምንድነው መንግስት ይዞታል ከመንግስት ከሚለው በኋላ ከዛ በኋላ ያለውን ነገር አብረን ብንሰማ ይሻላል። ስለማላቀው ነገር መቀባጠር አልፈልግም፣ ማውራትም አልፈልግም ብሎ መልስ መልሷል ማለት ነው። እና ተረጋግታችሁ ጠብቁ ሲል ነበረ። ይሁን እንጂ አሁን ደግሞ በድጋሚ ደግሞ ጫና ስለበዛበት ሁሉም እየሰደቡት ስለሆነ የበላህበት ውጭት ሰባሪ ሁሉን ነገር ታቃለ ለእሷም ጓደኛ ነህ፣ ለእሱም ጓደኛ ነህ እና ሚስጥራቸውን ስለምታውቅ ያለውን ነገር ተናገር ማለት ግፊት እየበዛበት ነበረ። አሁን ደግሞ ምንድነው ያለ የፍርድ ቤት ቀጠሮ ፍርድ ቤት የሚሰጠውን ነገር አይተን አንዱ አለም እጅ ካለበት እውነቱን እናገራለሁ የምናውቀውን ሁሉ እናገራለን ፍትህ ለቀነኒም እንጠይቃለን ሲል ተሰምቷል ማለት ነው። እሱም ሆነ ጓደኞቹ ማለት ነው። እንግዲህ ረች ተስፋዬ ትክክለኛ መልስ ነው የሰጠለ። እንደኔ እንደማለት ከሆነ ምክንያቱም አዎ፣ የሁለቱም ጓደኛ ነው ጓደኛ ነው እውነት ነው። የተለያዩ ቪዲዮዎች የተለያዩ ፎቶዎች እያየን ነው ከረችም ጋር ቀነኒም ጋር ካንዱ አለምም ጋ በጣም ቅርብ ጅብት እንዳላቸው በቪዲዮ እያየናቸው ነው። ይሁን እንጂ ታዲያ ይሄ ልጅ እኮ አንዱ አለም እጅ ካለበት ፍትህ እንጠይቃለን። እጁ ከሌለበት ደግሞ ምንም ማድረግ አንችልም ብሎ ነው መልስ የሰጠለው። ሁለቱም ጓደኛ እንደሆነ እርግጡ ሁላችንም እናውቃለን። ግን እሱ ይሄ ልጅ የሚያቀው ነገር ቢኖር ራሱ በአሁኑ ሰዓት ላይ ኢትዮጵያ ላይ እየተደረገ ያለውን ነገር እያያችሁን የሰው ልጅ እውነትን መናገር አይችልም እየታፈነን ያለ ስለዚህ አሁን በዚህ ልጅ ላይ ሁላችሁም ማለት የምትወርዱበት ይሄ ልጅ የሚያየቀው ነገር ቢኖር ራሱ ቢናገር በሱ ላይ ምን እንደሚደርስበት እንግዲህ ለእናንተ አልነግራችሁም። እውነት ታውቃላችሁ። ሁላችሁ ምን ይደርስበታል ብላችሁ ታስባላችሁ። እያወቃችሁ ተዉ እንደዚያ ታድርጉ። ምክንያትም ይሄ ልጅ ምን እንደሚደርስበት ሁላችንም የምናውቀው ነገር ነው፣ የታወቀ ነው። በሱ ላይ በጣም ነው የሚያሳቀቅ በጣም ነው የሚያስፈራ። በአሁን ሰዓት ላይ ኢትዮጵያ ላይ እውነትን መናገር አይቻልም። እውነት የሚናገሩ ሰዎች እየታፈኑ ነው እየተገደሉ ነው። የምታያቸው ነገር ነው ማለት ነው። እና ይሄ ነገር ባለበት እንዴት ነው ይሄ ልጅ የሚያቀውን ነገር ራሱ እውነት ለመናገር ምን አክል ድፍረት ይኖረዋል? እሱም ሕይወት አለው እኮ ለሕይወቱ ይፈራል። ስለዚህ እሱን ብዙም መሳደብ ብዙም እንደዚህ ማድረግ ለእኔ ተገቢ ነው ብዬ አላስብም እላለሁ እንደ ራሴ አመለካከት ትክክለኛ ውሳኔ ነው ያለ እጅ ካለበት የፍርድ ቤት ውሳኔ ጠብቀን እውነቱን እናወጣለን፣ የምናውቀውን ነገር ሁሉ እንናገራለን፣ ፍትህ ለቀነኒ እንጠይቃለን። ግን እስኪረጋገጥ ድረስ ምንም ማለት አልፈልግም። በህግ ተይዟል፣ ህግ የሚያደርገውን ነገር መጀመሪያ ልመልከት፣ ልረጋጋ። ስለዚህ ሌላ ነገር እንድናገር አትገፋፉኝ እያለ ነው እየደጋገመ አስተላልፋ በቲክቶክ ቪዲዮ ላይ ለቃ ነበር፣ እሱን እንዳስስላችኋለን። ለእውነት የቆሙት ጓደኞቿን ምስክርነት በተቃራኒው የልብ ወዳጆቿ እነ ራቸው ተስፋዬ፣ እነ መስኪ መንጌ ለምን ዝምታ መረጡ? ዝምታቸውስ ምንን ያመላክታል? ፍትህ ለቀነኒ እንቅስቃሴ ከምን ደረሰ? ምን ተባለ? ማን ምን አለ? የሚለውን ሁሉ እናስቃኛችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁን በኮሜንት አሳውቁን። ወደ ዝግጅታችን እንዝለቅ። ከሰሞኑን በተደጋጋሚ ስለ ቀነ አዱኛ ጉዳይ መረጃ እያደረስናችሁ ቆይተናል። የመደጋገማችን ምክንያት ደግሞ አንድም ነገሩ እንዳይረሳ፣ አንድም ህዝቡ መረጃዎችን የማወቅ እንዴት፣ ለምን፣ በምን ሁኔታ እያለ የመጠየቅና የመወያየት መብት አለው ብለን ስለምናስብ ነው። በዚሁ ስለ ቀነኒ እንዲሁም ስለ ሌሎች ሴቶች ጉዳይ የሚሰማችውን በኮሜንት ላይ አጋሩን፣ እንማማርበታለን። ቀነኒ አዱኛ ከሞተች አስራ ሁለት ቀናቶች አለፏት። ብዙ የተባለ ነው። እሷ ግን ቀስ በቀስ ወደ አፈርነት እየተለወጠች ነው የሆዷ ሱዳን በሆዷ ይዛ አለፈች። ለሁሉም ሰው እንደ ማሳመኛ የተቀመጠው እቺ ልጅ ራሷን አጥፍታ የሚሆን ተገፍትራ የከፋት የአንገበገባት ጉዳይ አለ የሚለው ነው። የኢትዮጵያ ሕዝብ ስለዚች ልጅ ፍትህ ይፈልጋል። ከዚህ በፊት እንደነበሩት ኬዞች ተደባብሶ ያልፋል የሚል ስጋትም አለ። እስከ መቼ ነው ፍትህ ፍትህ ብሎ በመጮህ የደረቀ ጉሮሯችን በትክክለኛ ፍርድ የሚርሰው እናት እንባዋ የሚታበሰው አይታወቅም። ቀነኒ በህይወት ሳለች በብዙ ጓደኞቿና ወዳጆች ነንባዮች የተከበበች ልጅ ነበረች። ከሞተች በኋላ ግን ሞቷ የቆረቆራቸው ጥቂቶች ናቸው። የዚህ ልጅ ሞት መቼስ ውስጣችንን እንዲነካና እንዲያንገበግበን የፖሊስ ውጤት መጠበቅ አስፈላጊ ነገር አይደለም። ሞቷ ጥያቄ የፈጠረባቸው ጓደኞቿ ለዚህ ልጅ ፍትህ እንፈልጋለን፣ ቀነኒ ህልም አላት፣ ራሷን አታጠፋም ሲሉ ተሟገቱ። የቻሉትን ማስረጃዎች ለማውጣት ሞከሩ። ነገር ግን በቲክቶክ መንደር በጣም ስም ያላቸው በብዙ የሚታወቁት እነራቼ ተስፋዬ፣ መስኪ መንጌ ና ቀነኒ ያንዷ አለምን የመሳሰሉ የቅርብ ወዳጆቿ ነፍስሽን ይማረው ከማለት የዘለለ ና ዛሬ በህይወት ብትኖሪ እኮ ልደትሽ ነበር ብሎ ስቶሪ ከማድረግ የዘለለ ነገር አላደረጉም። እውነት ነው። ፍርድ ቤት እስካሁን ምንም አላለም። ቢሆንም አጠገቧ ነበሩ። ሁሉንም ባይሆን ከፊሉን ህይወቷን ያውቁታል። ተስፋዋን ህልሟን መቼ ሳታጫውታቸው አትቀርም። እሱን እንኳን ለመናገር አፋቸው አልተፈታም። አንድ ፌስቡከኛ ዘፋኙ ወገኘ ልክ ከመሆን ፍትህ ለምትሻዋ ለምስኪኗ ቀነኒ ነፍስ ወገኘ መሳሳትን እመርጣለሁ ብሏል። ታዲያ ፍትህ ለቀነኒ በሚል ከተነሱ ሀሳቦች መካከል ጓደኞቿ የእሱም የሷም ጓደኞች ናቸው። ሁለቱንም ያውቃሉ። ምናልባት ፍትህ ለቀነኒ ሲሉ ያልተሰሙት አንዱ አለም እንደማያደርገው ስለተማመኑ ነው የሚል ጉዳይ እንደማያስኬድ የጻፉ ሰዎችን ተመልክተናል። ምክንያታቸው ደግሞ እሺ በአንዱ አለም ከተማመኑ ለምን ከሱ ጎን አልቆሙም? ይህ ሁሉ ህዝብ ሲፈርጀው እኛ አንዱ አለምን እናውቀዋለን እንዲህ አያደርግም ብለው አልመሰከሩለትም። ምክንያቱም ምን አይነት ሰው እንደሆነ ስለሚያውቁ መመስከር አይችሉም። እውነታውን እንዳያወጡት ደግሞ አደርባይነታቸው ይይዛቸዋል። ቀነኒ አንዴ አልፋለች፣ ከሱ ጋር ዝምድናችንን እናጥብቅ የሚል አይነት ስሌት ላይ ናቸው የሚሉ ሀሳቦች ተንጸባርቀዋል። ውድ የቤታችን ሰዎች እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን እንወያይባቸው። ቀነንኔ አዱኛ ከመሞቷ ከሳምንታት በፊት ሀሳቧንና የነበረችበትን ሁኔታ የገለጸ የሚመስል ሙዚቃ ስትዘፍን በቲክቶኳ ላይ ለቃ ነበር። ዝም የሚል ርዕስ ያለው የማህሌት ወንድሙ ሙዚቃ ዘፈኑ እንዲህ ይላል፦ አየሁ አየሁ ከምነግርህም በላይ ልብህ ከኔ ርቋል እንደ ሰማይ ከነበረው አንሶ ሳይ ፍቅርህ ከፍ አይመልሶ ምንም ምንም ብትለኝም አሁን እችላለሁ ባልችል አንተ መሆን ከታየህ አንሶ አይልቤም ያልፋል ታግሶ ዝም ማለት ልክ አይደለም፣ ባታጸድቀኝም ይቻለም ዝም ባንተው ስትቀጣኝ ፊት ለፊት መችክፍ ውስ ወጣኝ ቀነኒ ይሄን ሙዚቃ ስትዘፍነው ነው። ምናልባት ዝምታዋ እያመማት ፍቅሩ ማነሱ እየቀጣት መቻሏ ውስጧን እያቆሰላት ይሆናል። እሱን መሆን ባትችልበት እንኳን መቻሉን እንደምትችለው ተሰምቷታል። ዝም ማለት ልክ እንዳልሆነ ብታውቀውም ክፉ ሳይወጣ ታልፋለች። በቀነኒ ውስጥ ብዙ ሴቶች አሉ፣ ከሷ በፊት ያጣናቸው ወይም ወደፊት የምናጣቸው። አንድ ሰላም ገብረመድን የተባለች ሴት ሺዝ ዴድ አርዩሹ በሚል ያጋራችውን ጽሑፍ ላንብብላችሁ። ሞተች እኮ ተገደለች እኮ እርግጠኛ ነ ሰውነቷ በልዟል ደሟ ፈሷል ሰውነቷ በድን ሆኗል። ግን ምናልባት ጸቡን እራሷ ጀምራው ቢሆንስ ትታው እኮ ልትሄድ ሞክራ ነበር ሲባል ለምን ቀደም ብላ ትታው አልሄደችም ዘገየች እኮ ይባላል ታው፣ ሄደች ሲባል ደግሞ ለምን ቆይታ ነገሮችን ለማስተካከል አልሞከረችም? ጩኸቷን አቀለጠችው እኮ ምን ያስጨዋታል? ዝም አትልም። ህመሟን ዋጥ አድርጋ ነው የኖረችው ሲባል ደግሞ ለምን ሌሎች እንዲደርሱላት እርዳታ አልጠየቀችም ይባላል። አግዙኝ ብላ እኮ እርዳታ ጠይቃለች ካልን ደግሞ ይሄ አሁን እስከ እሱ አልፎ ነው እርዳታ የምትጠይቀው? ተፋልማለች እኮ በተቻላት አቅም እሷም ታግለዋለች። እብድ በላት እችማ ያማታል።